ልጅ እንዳይነካ ብህ ከፈለግ ጸጥ ብለህ ተቀመጥ። የሰው ልጅ እንዳትነካ። እኔ ችዬ ችዬ አሳልፌ ልጆቼን የነካ ጊዜ ትቻለሁ ብለህ በአባቴ መጣ። ስለዚህ ቤተሰቡን እንዳይነካ የሚፈልግ ሰው የሰው ቤተሰብ አይነካም። የኔን ልጅ ስትነካት የታባ ምናባ ነበረ የመሰለች የኔን ልጅ ነክተህ እኮን የነካው አንተ ልክስክዝ። አሁንም ቢሆን ዘገምተኛ ልጆች አሉ ምን አባት አመጣለ ክብርን ይዘህ ካልተቀመጥ እቀጠቅጥልሃለሁ። ልጆችን ከፈለግ የኔን ልጅ ነክተን ነበረ። አሁን ክብር ልጆችን ወድገርኩ ነው። ልጆቹ እንዳይነካ የሚፈልግ ሰው የሰው ልጅ አይነካ። ቀጥሎ ልጆች፣ አሁንም ልጆች ዘገምተኛ ካልሆኑ ምን አናደደ። ልጆች እስፔሻል ሊድ ይመስላሉ። እስፔሻል ሊድ ይመስላሉ። በዚህ ዕድሜያቸው ቁጥር መጥራት ካልቻሉ ብላ ስትሞል እንጂ የት አባ ነው? የኔን ልጅ ቅርታስ ካልጠየቅ ድረስ ልጆችህን ሞል ጫለሁ። ምንም አታመጣም። የሰው ልጅ ስነካ ልጅ ሲነካ ልጅ ይነካል። አባቴን ስትነካ አባትን እነካለሁ። ያ የሰው ልጅ የራስ አይታይህም እ ለራስ አይታይህም አይደለ ሊያሾ ልጅህን ስትረቅጥብህ አልነበረም ልጅህን ይቅርታ ለእሷ ጠየክና፣ ከዛስ? አስመሳይ ውሸታም ልክስክስ ማለት ነው። አስመሳይ ዘገምተኛ ልጆች አሉ። ልጆችህን ወጣ ብለህ አስተምራቸው። እየሰማ ነው። ዘገምተኛ ልጆች ነው ያሉ። የኔን ልጅማ በክብር አስመርቂያ፣ ታይተሃል። እ አንተ ተምር ያለው እንዲያርግ ያለው ምናምን ያልከ አንተ፣ ዘገምተኛ እንግሊዘኛ ችላለሁ ብለ ወተምትከ ፎክር። ዘገምተኛ ልጆችን አስተምራቸው። እየነገርኩ ነው ሲቀጥል፣ ማለት ነው። ሊያሾ የምትባይ አንቺ ወራዳ ማለት ነው አንቺ ልክስክስ ዘገምተኛ። ይችን ዘገምተኛ ልጅሽን አንድ ልጅ ነው ያለችሽ ተከብረሽ ዘገም። አንቺስ ምን አባሽ ነው? የኔን ልጅ አይደለም ደሞ የነካሹ አንቺ ልክስክስ። ድፍን በግ ሙሉውን እያየንሽ ቆራርጠሽ፣ አንዴ በቅቅል አንዴ በጥብስ አንዴ በምን አርገሽ ድፍን በግ ላስ አርገሽ በአንድ ቀን ውስጥ የበላሽ አንቺ በጋ የኔን ልጅ ስትነኪ ወተሽ በማይመለከትሽ እድሜዋን እንኳን ሳታጣሪ የኔን ልጅ ስትነኪ ልጅም ይነካ ሰው አትወጅም። የሆኒ ማኛ ልጅ ስትነካ ውይ ፊል አደረግኩና በጣም የሰው ልጅ ምናምን ዘገምተኛ ልጅ ነው ያለችሽ። አንቺም ልጅሽ ስፔሻል ኒድ ልጅ ክያ ልበል። ያቺ ትልቋ የአፏ የሚገሟ ሴትዮ ስለ አንቺ ስታወራ ሰማሁ ልበል። ቱርክ የምትመላለሹ ልጅሽ ስፔሻል ኒድ ናት፣ ዘገምተኛ ናት። ስለዚህ ልጃችሁን ቼክ አስደርጉ። ቁጭ ብለሽ ሶሻል ሚዲያ ላይ ድፍን በግ ቁጭ ብለሽ ከምትበይ ከፃን ልጅ ጋር ከቤታዮ ጋር ቤታዮ ተወልጃታለሽ በጊዜ ብትወልጅ ቤታዮ ጋር ከመመላለስ ከመመላለስ ልጅሽን አስተካክሊና አንትንበያት፣ አስመርምርያት፣ ቼክ አድርጊያት ልክስክስ ማለት ነው አንቺ ወራዳ ማለት ነው አንቺ። የኔ ልጅ ስትነኪ ያልተሰማሽ፣ የአንቺ ልጅ ስትነካ ትንገበገብያለሽ አይደል? እኔ ሮማን ሳትነኩኝ አልነካችሁም። ልጄን ስትነኩ ግን የእናንተን ልጅ የመምካት መብት አለኝ። ልጄን የነካሹ አይደል? እየሰማሽ ነው። ልጄን የነካሹ። ዘገምተኛ ልጅ ነው ያለሽ። ልጅሽ ስፔሻል ኒድ ናት፣ ዘገምተኛ ናት። በጊዜዋ በእግሯ አልሄደችም። ስለዚህ በደንብ አስመርምሪያት። ቁጭ ብለሽ ስትበይ አንድ ቀን ተሳስተሽ ልጅሽ የተላጨች ለታ አጥቅሰሽ በእንትን እንዳትበያት ነው የፈራ ነው እንደ ምግብ አበላልሽ። ልጅሽንም ረስተሽ አጥቅሰሽ በቀይ ወጥ እንዳትበያት በሚጥሚጣ ጥሬ ስጋ መስላሽ። ልክስክስ አንቺን ብሎ ደግሞ ደንቆሮ ማለት ነው። እኔ ሮማን አልፈልግም ብዬ እኮ ነው። መታረቅ ፈልገሻል። አልፈልግም ብዬሽ ነው አልፈልግም ብዬሽ ነው። ያም ስራን ጠይቁት። ኖ ኖ ኖ ኖ እኔ ሶሻል ሚዲያ ላይ እገልሻለሁ ብለው አለቀሱ ስትል ቤት ታየውን ስለምወዳት ቤት ታየውን ሰፖርት ለማድረግ ነው የገባሁት፣ ቤት ታየ ደስ እንዲላት። አልፈልግም ነው ያልኩት። ትሰሚያለሽ? ከዚህ በኋላ እንድች ብለሽ ስለእኔ ልጅ ማብራሪያ፣ ስለእኔ እግዚአብሔር ምስክሬ ነው። አልፈታሽም ልጅሽን ፎቶግራፋን ጭምር እያወጣው ነው የምቀጠቅጥልሽ። አርፈሽ ቁጭ በይ። አንቺ ዘገምተኛ ማለት ነው። ስለ እኔ ልጅ ስታወሪ ምን አባሽ ያልተሰማሽ? የዮኒ ማኛ ልጅ መታረቅ ፈልገሽ ከሆነ ምንም ማጎብደድ ያስፈልግሽም። ከሱ በላይ የሰደበሽ የለም። ሽርሙጥና እንደምትሰሪ የተናገረ ዮኒ ማኛ ስለ አንቺ እኮ አናቅም። ጉድሽን አድረጥርጦ ያወጣልሽ እሱ ነው። ሸርሙጣ እንደሆንሽ ያወጣው እሱ ነው። እኛ ሮ እኔ በዛ መልኩ ወርጃ አልተናገርኩሽም አይዶኖ ዩ አላቅሽም። ዩቱብ መሸቀያ ስሜን አንስተሽ የልጄን ስም የተናገርሽ አንችነሽ አንች ከብት ማለት ነው። ልጄን ስትነኪ በልጅሽ ነው የምመጣው። አንችም ዶኒ ማኛም ዩቱባችሁን ለማጣጣሚያ ልጄን የነካችሁ እናንተ ናችሁ። ቀድማችሁ የነካችሁኝና ቃለ ምድር ለሰማይ እኔ ነግታችሁ ነው ልጄን ስትነኩ፣ ልጃችሁን ማልነካበት ምንም ምክንያት የለም። ልጄን እንዲች ብላችሁ እንዳትነኩ፣ ከነካችሁ በልጃችሁ ነው የምመጣው እዚህ ሶሻል ሚዲያ በልጄ ጉዳይ ጥርሴ ውስጥ ያስገቧችሁ። አንቺ አንቺ ሊያሾ የምትባይ ደንቆሮ፣ ዮኒማኛ ማኛ የምትባል ደንቆሮ ዘገምተኛ ጂጂክያ፣ ከሰው አልቆጥራትም። አንቺ በቅት ጂጂክያ፣ አንቺ ሞትሽ አንድ ቀን እንዲህ ድርቅ ብለሽ ሞተሽ የሰው እምባ ያለበት ደርቆ ነው የሚገኘው። ሞተሽ ትገኛለሽ ጅጅክያ ምትባይ አንቺ አጋስስ። ጀርመን ሀገር፣ ለገና ለገጽ ያስቸገርሽ የኦሮሞ ሰው ብለው ተፍተው አባረሩሽ። እነሱ ሲያባሩሽ ተጋሮ ነኝ ብለሽ መጣሽ። ተጋሮ ፑ በእንጨት አይነኩሽም። ወደ አማራ አማራ ይወላችሁ የአማራ ልጆች ትሰማላችሁ። እግዚአብሔር የፈጠረኝ አምላክ መዳን ያለም የጂጂ ክያን ዩቱብ የምትከተሉ የአማራ ልጆች ካላችሁ እመብርሃን ድፍት ታርጋችሁ ለቤታችሁ አያግባችሁ። የጂጂ ክያን ፎሎ የምትከተል የአማራ ልጅ ይድፋችሁ፣ መዳን ያለም ድፍት ያርጋችሁ። አማራ ሞተ ብላ ሻፓኝ የጠጣች አማራ ሞተ ብላ ደስታዋን ሻፓኝ ከፍታ የጨፈረች እናንተ ለእሷ ከረሳቹላት ቤት ታየ እንደማተርዋት ለአንቺ ጥሩ ብታወራልሽ እግዚአብሔር ምስክሬ ነው። ከጂጂ ክያ ጋ ቆመሽ ብታውሪ እኔነኝ አንቺ ላይ ተገልብጬ መጥቼ ቤታዮ ታየ ምረግጥሽ ኔሮ ማነኝ እመብርሃ ምስክሬ ነው። አንቺ ረስተሽላት አውቃስ ለአንቺ ጥሩ ምታወራው ውነት እንዳይመስልሽ ከእሷ ይሄ የሚሰዱሽ ዮኒ ማኛ ይሻላል። እመብርሃ ምስክሬ ነው። ዮኒ ማኛ የሰደበሽ ዮኒ ማኛ ይበልጥብሻል። ለጂጂ ክያ የምትራራ የአማራ ልጅ ካላችሁ እግዚአብሔር በክት ናችሁ። በደይ ቆመሽ ከጂጂ ክያ ጋር ያወራሽ ቀቤት ታየ መዳን ያለ ምስክሬ ነኝ። እኔኔም ፊቴን አዙሬ የምቀጠቅጥሽ አንድ ከእሷ ጋር ብትስማሚ እግዚአብሔርን እግዚአብሔርን አልፋታሽም። ቃል ለምድር ለሰማይ እኔ የሰው መታረቅ የሚጨንቀኝ ሰው አይደለሁም። የሰው ምን ማለት የሚጨንቀኝ የለውም። ሰላም ተባባይ ከእሷ ጋር ግን ምንም አይነት ርቅ አያስፈልግሽ። አማራ ሞተ ብላ ሻምፓኝ ከፍታ እየጠጣይ ሴት ጋር በተአምር ያ እቴት የሚያው ነው አቃለው ያው ነው እኔ ቤት ታየሙችን ምልሽ ሊዮኒ ማኛን አንቺ ትታረቂዋለሽ እንጂ፣ ከዚህ በኋላ እኔ ሊዮኒ ማኛ እርቅ የሚባል ነገር የለኝም። ነግሬሻለሁ፣ ጾም ይፈታ እንቀጠቅጠዋለን ብዬሻለሁ። መውጫ መግቢያ ነው የምናሳጣው። ነገር ግን ለእሷም ቢሆን ስለ አንቺ ጥሩ ስታወራ እውነት እንዳይመስል፣ ባለፈው ምንድን ያለችው ስለ አማራ ምንሳወራ የረሳሁላችሁ መሰላችሁ እንዴ? ስስቅላችሁ እኮ ነው ያለችው፣ ይቱባን ለመሸቀል ፈልጋ እንጂ የአማራን መሞት ከሚያስደስታት የአማራ ውድቀት ከሚያስደስተው ሰው አንዱ ብትኖር ጅጂክያ ናት። አማራ አጥብቃ ምትጠላ አጥብቃ ምትጠላ እግዚአብሔርን ለጅጂክያ ለዩቱባ ነው። እንደዚህ አሁን ድብድብ የምትጫወተው ለጅጂክያ ነው። ጅጂክያ ለዩቱባ ነው። በተአምር በተአምር ፎርጊቭ እንዳታረጊላት በተአምር ከኪዲ ጋ ታረቂ። አዶማይንድ ማይንድ ከኪዲ ጋ ብትታረቂ ደስ ይለኛል። ፍቅር አላችሁ ብዬ አምናለው ንጹሕ ፍቅር ነገር ግን ጅጂክያ ወዳሽ መስሎች ኪዲ ትወድሻለች። እንዲህ ብላም ውሸቷን ነው ውሸቷን። አሁን ኦሮሞ ፊቱን ስላዘረባት አማራው ጥርሱ ነቅሶ ስለያዛት፣ ትግሬም በተአምርስ ዞር ብለው ስለማያዋት ያላት ዕድል ከአንቺ ጋር ፍሬንድነት ፈጥራ፣ ይሄ ምስኪን አማራ ዩቱብ ላይ እንዲከተሏት ይሄ ምስኪን አማራ ተከትለዋት ኖ እንዲህ አለ። እንደው የአማራ ልጆች እግዚአብሔር ያሳምነው። ጽጌ አጥንት ሾኮ ነው ይውጋችሁ፣ ጅጅክያን የምትከተል አማራ። እግዚአብሔር ምስክሬ ነው፣ እኔ አልደረሰችብኝም። የምጠላት ግን አማራ ሞተ ብላኛ ስናለቅስ ወለጋ ላይ የሞቱትን የአማራ ልጆች ሻምፓኝ ቀርታ የጠጣች ሴት ናት። መቼም መቼም ለእሷ ፎጊቭ የሚያደረግ ምንም ነገር የለኝም፣ ምንም ነገር የለኝም። የአማራ ልጆች ግን ቢኬርፉል እናንተ የሳቀላችሁ ሁሉ እውነትም ይመስላችሁ፣ የሳቀላችሁ ሰው ሲስቅላችሁ የምትረሱ አይኖ የዋህ ህዝብ ነው አማራ። ምስኪን ስለሆናችሁ ፎጊቭ እንደምታደርጉ እያወቁ የሚጫወቱባችሁ እንዳትረሱለት አሁን እዩት። ዮኒማኛ ማኛ ብልጽግና ጋ ሄዳለሁ አለ ብልጽግና አያስገቡትም፣ ብልጽግናን ያውቃለሁ። አሁን ምን አለ ተገልብጠው አማራ ያሸንፋል እያለ ነው ዮኒ ማኛንም እንዳታምኑት። የአዲስ አዲስ አበባ ልጅ ነው ሂዶን ኬር የአዲስ አበባ ልጅ ስትሆን ሁሉንም ብሄር ነው የምትወደው። ለአማራ ተጨንቆ አይቆምላችሁም፣ ውሸቱን ነው ኤኒደይ ከፈለጉት ይገለበጣል። ለአማራ ዝኖ እንዴ ያን የተገለበጠ ጊዜ የሰደበውን እንዴ ዮኒ ማኛንም እንዳታምኑት። ፖለቲካ ከሰራላችሁ አዳምጡት፣ አይዶን ኬር ግን እንዳታምኑት። ታብታብና ኮፕሊንግ ሰብስክራይብ አርጉ። ሰብስክራይብ አባት ቡጣ ዝጊ የምትሰሙ ከሆነ ጂጂክያ የምትባል ደንቆሮ ዩቱብ ልሰራ በአማራ ደም ያኔ እኮ ገንዘብ የሰበሰበችው ሆዷን የተቆራረጠችው የአማራን ሞተ ብላ ሻምፓኝ እንደዚህ አይነት አመሻለ እንደ ያለ ዩቱብ ላይ ይሄ ምስኪን እየተከተለ እንዳለ በአማራ ልጅ ደም ነው የተጫወተችው። በአማራ ደም በአማራ ደምን የተጫወተችው። ስለዚህ ጅጅኪያ ዩቱብ አልሰራብህ እንጂ አማራ ወደ አይደለም በአማርኛ የምጨፍር አርጋ ልብሱን የጠረጴዛ ልብስ አርጋ ይሄ አልጋ ላይ ለሶፋ ልብስ የሚደረገው ወንበር ላይ አርጋ ይሄንን አስገዛውም ጂጂክያ ወይ ከሆነ ቦታ አምጥታ ነው። የአማራ ጠላት ማለት ጂጂክያ ናት፣ የአማራ ጠላት። ስለዚህ የወጋ ቢረሳ የተወጋ አይረሳም። ጂጂክያ አንደኛ የአማራ ጠላት፣ የአማራ ሞት የምትወድ የአማራን ውድቀት የምትሞት አማራ የምትጠላ ጂጂክያ ናት። ጂጂክያ ከትግሬ ሎዛ ሎዛ የምትባል እግዚአብሔር መዳን ያለም የደፋት ሎዛ አንደኛ ሎዛ ስለ ቤት ታዩ ወይ ምናም ውሸቷን ውሸቷን ሎዛ አንደኛ የአማራ ጠላት። አማራ ነፃ ልጅ ባገኝ እንደዚህ አንቄ እገላለው ብላ በሶሻል ሚዲያ ታሪክ የተናገረች ሎዛ በጣም አማራ የምትጠላ አምራ የምትጠላ እውነትም የአማራ ጻ ልጅ ብታገኝ አንቃ ልትገል የምትችል ትልቅ መራራ ጥላቻ አለባት። ሎዛ አጎዛ የምትባል ባለጌ የአማራን ደም እንደዚህ ብታገኝ እንደዚህ አርጋ የምጠጣ አማራ ሲያለቅስ የምትደሰት አንደኛ እሷ ናት። ሶሻል ሚዲያ አዲስ አለዛውም አዲስ አበባ ተወልጃለሁ ትላለች። አደው ነው አዲስ አበባ ተወልዶ የብሔር ጥላቻ በዚህ መልኩ ያለበት ሎዛ የምትባል የአማራ ጠላት በቤታዮ ስር ተደብቀው ሊገቡ የሚፈልጉ ቤታዮ እንድች ብለሽ እንዳታስገቢ እየነገርኩሽ ነው እህት አለም። እኔ ወድሻለው፣ ሶሻል ሚዲያ ካገኘኋቸው ከምወዳቸው ስታወሪ የምታስደስች ጥቃትሽ ጥቃቴ ነው ብዬ ማመን ቤታዮ፣ እነዚህ ሰዎች ስለ አንቺ ሲያወሩ እውነት እንዳይመስሉሽ። አንደኛ የአማራ ጠላት የአማራ ልጅ ብታገኝ ላይታ በሚጥሚጣ አርጋ ትበላለች። ሎዛ የምትባል ባለጌ ስድ ማለት ነው። ስለዚህ ቤታ በአንቺ ስር ሊገቡ የሚሉትን አንቺ የዋነሽ የዋነሽ አውቃለሁ። የድሬዳዋ ልጅ ነሽ። ማንም ተቸገረ ሲባል የምትሰጪ፣ የብሔር ችግር የሌለብሽ ሲነኩሽ፣ ማንነትንሽን ሲነኩሽ ትሳደብ ያለሽ እንጂ የማንንም ማንነት እንደማጠይ ምስኪን እንደሆንሽ አውቃለሁ። እዚህ ሶሻል ሚዲያ ላይ ኃላፊነት የጎደለው ንግግር፣ ጥላቻ በዚህ መልኩ ሲናገሩ ያየናቸው ባለጌዎች አሉ። ስለዚህ እነሱ ባለጌዎችን መጠንቀቅ መቻል አለብሽ። አውቀው ነው በአንቺ ስር የሚገቡ። እቴቴ፣ አንደኛ ልክስክስ ነው። እቴቴ፣ የእኔ ቤተሰቦች ተነኩ። ሌባ ወራዳን ተገ ነገም ከጂጂ ጋር ታርቀ ትመጣለ። እኔ በእርግጥ እንዳ አንድ ሴት እንደ አንድ እናት ጂጂክያ ካፏ የሚወጣው ብልግና፣ ስለ ልጁ የተናገረችው ኢዝኖት አክሴፕቴብል እንደ እናት ያንን ንግግሯን አክሴፕት አላደርግም። ለነገሩ ጂጂክያ ከአንደበት ደህና ነገር አይወጣም።